ልክ እንደ መስሪያ ልብሳችን ይሄኛው ግዴታችን ነው። አስፈላጊው ነገር ስለሆነ ማለት ነው። እና እነሱ ክሎሮክስ እና ዲቶል ላይ ሲያመጡ ግዴታ ማስክና ግላብ ማምጣት አለባቸው። እሱ ካልሆነ ከባድ ነው ያለሱ መስራት ማለት ነው። ለእጃችንም፣ ለፊታችንም፣ ላይናችንም ጠንክ ነው። በተለይ አፍንጫችን ላይ ሽቶ አፍንጫችን ላይ ሲገባ እንዴት እንደሚያደርግ ማለት ነው። እና ግዴታ እሱን ማምጣት አለባቸው። ጓንትም ግላብም ማምጣት አለባቸው። እሱ ያስፈልጋል። ማስክ ማለት ነው። ያስፈልጋልኝ ያኔ እነሱ እንትናቸውን ብቻ ይዘው ሲመጡ ያጡን ያጥጭ ማለታቸው አይቀርም ያኔ እኛ ደግሞ እየታለ እንትኑ ማስክ የታለ ጉፋጽ የታለ ማለት አለብን። አስፈላጊ ነገር ስለሆነ ማለት ነው። ካልሆነ አልሰራም አልሰራም እኔ ማለት አለብን። አንድ ላይ መጠቀም ደግሞ ጥሩ አይደለም። ሰላም ሰላም፣ የልቤት ቤተሰቦች እንዴት ናቸው? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የልቤት ነው፣ ልቤት ነው። ሰብስክራይብ እያረጋችሁ አበረታችሁ ምግቦቼ እና ዛሬ የመጣውትኝ ደግሞ አዲሶች በተለይ አዲሶች ኑሮ ብለው እናቀዋለን። አዲሶች ግን ከኢትዮጵያ ስንመጣ እዚህ መተን የተለያየ ሊሆን ስለሚችል ፍላሽም፣ ክሎሮክስም፣ ዲቶልም አንድ ላይ ቀላቅለን ልንጠቀም እንችላለን። እሱ ደግሞ በጣም መጥፎ ነው፣ ከሽታው ጀምሮ ለሰውነታችንም አደጋ አለው ማለት ነው። እና እሱን አንዳንድ ነገር ልላችሁን የመጣውትኝ በደንብ በደንብ ተከታተሉኝ፣ ሼር አድርጉልኝ እና ማዳም ቤት የማይጠፋው ሁሌም ክሎሮክስና ዲቶል ፍላሽ አይጠፋም፣ ሁሌም አለ ማለት ነው። እሱን ፍላሽ ስላችሁ ያኔ ስሙን ልሳሳ ትችላለሁ፣ ግን እንትን ቱቦ ውስጥ የሚደፋል ሲሞላ ውሃ ወደ ላይ ሲወጣብን እሱን እንደፋለን አይደል? እንደዚህ እንደ ሳት የሚጨሳለን ጭስ እሱ ነው ማለት ነው። ፍላሽ ይመስለኛል ስሙ፣ አላየሁትም በደንብ እኔ ስለ ደፈውኝ ማለት ነው። እና እሱን ስንጠቀም አንድ ላይ መጠቀም የለብንም። ክሎሮክስ ከተጠቀምን በቂያችን ነው። ክሎሮክስ በሳቡል ከተጠቀምን ይበቃናል። ዲቶል ከተጠቀምን ይበቃናል። ምክንያቱም አንድ ላይ ስንጠቀመው ለሰውነታችን አደጋ ነው። ለአፍንጫችን ደም ነው የሚወጣው፣ በአፋችን በአፍንጫችን ማለት ነው። ያነስረናል በጣም። እኔ በጣም ያነስረ የነበረ ማስክ አድርጌ ነበር እንደውም የምሰራው፣ ግን ያነስረ ነበረ። ጥሩ አይደለም። እሱን አብዝታችሁ አትጠቀሙ፣ ትንሽ ትንሽ እያደረጋችሁ እራሳችሁን ለመጠበቅ እንትንበሉ ማለት ነው። እና ማዳም አንዳንዴ ክሎሮክስና እንትን ስታመጣ ትራሳለች ወይም በግድ የለሽነት ትታትመጣለች ጓንትና ማስክ። ያኔ እሱ ደግሞ ያለሱ ደግሞ እኛ መስራት አንችልም፣ ግዴታ ያስፈልገናል። በተለይ ክሎሮክስና ፍላሽ ስንጠቀም ከሽታው ጀምሮ ለእንትናችንም ጥሩ አይደለም እና እሱን መጠቀም ስላለብን ያኔ አምጥተን አጽጅ ስትለን የት አለ ማስክ፣ የት አለ ጓንት ማለት አለብን ማለት ነው። ምክንያቱም ያለሱ መስራት አንችልም። በጣም ይንትናለሁ፣ ሽታ አለው። እሱንም አንድ ላይ መጠቀም የለብንም። ክሎሮክስ ለብቻ እንትን ፍላሽ ለብቻ እሱን ከተጠቀምን በጣም እንትን ይለናል። አንድ ላይ ከቀላቀልን አደጋለሁ አደጋለሁ በጣም ያመናል። እና እንትን አንድ ላይ አትጠቀሙ፣ ለየብቻ ተጠቀሙ። አንድ ቀን በፍላሽ ካጸዳችሁ፣ ያኔ አንድ ቀን በፍላሽ ከተጸዳ ከዛ በኋላ ችግር የለውም። በሳሙና ቢጸዳ ምንም አይደለም። ክሎሮክስ እየተጠቀምን ማለት ነው። እና እንደዛ እያደረጋችሁ ላይ እያረጋችሁ ተጠቀሙ ማለት ነው። ደግሞ እንትን የሚደፋው ከእንትን ከቱቦ ውስጥ የሚደፈው መጥበቅ የሚሆን ሽንት ቤት የሚሆን ቱቦ አለ እና እሱ ይሞላል። እንትን ቆሻሻ ሲሞላው ወደ ላይ ይወጣል። ውሃው እንዳለ ቤቱን እንዲያርሰው ይችላል። እሱን እንትን ሲሉት እነሱ ደግሞ እሱን ለማጥፋት ፍላሽ ያመጣሉ። እሱን ይዘው ሲመጡ በጣም ኃይለኛ ነው እሱ ነገር፣ ግን ተጠንቀቁት። በጣም ነው የሚያስፈራው። ተጠንቀቁት እሱንና ጋዝ ጋዝ ራሱ ስንት የምድጃ ጋዝ ራሱ እስተዋናውን ስንሳካ እሱ ራሱ በጣም በጥንቃቄ መሆን አለበት። በጣም መጥፎ ነው እና ይሄኛው የፍላሹን ስንደፋ ማስክ መረግ አለብን። በደንብ ማስክ ማድረግ አለብን። እጃችንን ጓንት ማድረግ አለብን። ከነካን ያቃጥለናል። ከዛ ስንደፋ ደግሞ ትንሽ ትንሽ እያደረግን ትንሽ ትንሽ እያደረግን ግማሽ ይሁን ሙሉን የሚሆን ግን ትንሽ፣ ምክንያቱም ጭስ አለ በጣም ይጨሳል። እሱን ትንሽ ትንሽ እያደረግን መድፋት ነው ያለብን፣ ማለት ነው አንድ ላይ ከደፋ አዘው ነው እንትን የሚለን ያፍነናል። በጣም እየቆየ ሲሄድ ደግሞ በጣም እየጨሰ ነው የሚሄደው። በጣም እየጨሰ ቆሻሻው እየወጣ እየጨሰ ነው የሚሄደው፣ ልክ እንደ እሳት ማለት ነው። እሱንም ስንደፋ ማስክ አድርገን፣ ጉፋጽ አድርገን፣ ጥንቃቄ አድርገን መስራት አለብን። ምክንያቱም አደጋ አለው፣ እሱ ለሁሉንም ነገር አደጋ አለው። ለሰውነታችንን ለሰውነታችንም ለአካላችንም ውስጣችንም ቫይረስ ነው የሚሆንብንና እሱን ስትደፉ ተጠንቅቃችሁ ድፉ። ጥሩ አይደለም እሱ ነገር። በጣም የሚያስፈራውም የመጀመሪያ ጊዜ እዚህ ቤት የደፎት በጣም ነበር የምፈራው። ሌላ ቤት እንትን ሞቅ ውሃ ነበር ዝም ብዬ የሚደፋበት ማለት ነው። እዚህ ግን ይዛ መታ ድፊ ስትለኝ ያኔ ምንም ማድረግ ስለማልችል እንደዚህ እንደዚህ አሳየችኝ። እንደዚህ እንደዚህ አድርገሽ ነው እንትን ቴ ብላይ እሷ ጣጥ ላይ ነው የሄደችው ማለት ነው። አላየችኝ ኔ እንትን ስልክ ራሱ ከነገረች በኋላ ጥላ ነው የሄደችው። እነሱ ራሳቸውን ይፈራሉ። እኛ ደግሞ ግዴታ ማድረግ ግዴታችንን ከሆነ የሚያስፈልገን ነገር ጓንታችንን እና ማስካችንን አድርገን መስራት አለብን ማለት ነው። እሱን ካደረግን እና ትንሽ ትንሽ ካደረግን ያኔ ብዙ ጉዳት የለውም። እንትን አይለንም፣ ሽታ ቢኖረውም ድርግ አድርገን ወደ ውጭ ሞተን፣ ከዛ ጭሱ ካለቀ በኋላ መልሰን እንደፋለን። ግዴታ አንዴ መድፋት የለብንም። አንዴ ከደፋ ነው ችግር አለው ማለት ነው። እንደዛ አድርገን ከዛ ቆይተን ወዲያው ደግሞ እንትን ካላችሁ ከወለጎላችሁ፣ ድፍ ተደርጋችሁ ጨረሳችሁ ከወለጎላችሁ፣ ይቃጠላል ይህን በሶፍት ነበር እና እሱን ሳደርገው እሳት ነው የሆነው ማለት ነው። እንደገና ጭስ ነው የሆነው እና እሱም ተጠንቀቁት፣ በጣም ተጠንቀቁት። አሁን በ15 በ15 ቀን እደፋለሁ ሁሌም፣ ምክንያቱም መጥበው ውስጥ ውሀ ይመጣብኛል። ካልተደፋበት ውሀ ይመጣል። እና እሱን ነገር ጥንቃቄ እያደረጋችሁ ድፉ። ስደፉ ትንሽ ትንሽ እያደረጋችሁ አንድ ላይ መድፋት የለባችሁም። በነጋቱም ቢሆን ግማሽ ግማሽ እያደረጋችሁ መጨረስ ካለባችሁ ጨርሱት እንጂ አንድ የደፍታቸው ሁሉንም እንትን ማለት የለባችሁም። ካልሆነ ችግር ያመጣብናል ማለት ነው። እንደዛ አድርጋችሁ ተጠቀሙ። ክሎሮክስ እና ፍላሽ በጭ ፍጹም አንድ ላይ እንዳትጠቀሙ። እሱ ጥሩ አይደለም። እንዲሁ ችግር አለው እሱ ማለት ነው። ያፍናል። እንትን ስታጸዱ፣ አሁን ላይ ደግሞ ሙቀት ስለሆነ ስታጸዱ ሙከይፍ እያበራችሁ እንትን አጽዱ ማለት ነው። ከዛ በኋላ ማጥፋት ምንም ችግር የለውም። በተለይ ሙቀት ሲሆን ከባድ ነው። አሁን ደግሞ አየሩ ሙቀት ነው። ያም ቀዝቃዛ አልቋል ማለት ነው እና እንደዚህ እያደረግን እንጠቀሙ። ብቻ በተረፈ በርቱልኝ። ግዴታቸው ነው እነሱ ማሟላት ያለባቸው ነገር፣ አትፍሩ፣ ለመናገር አትፍሩ። ምክንያቱም እነሱ ይህን አጥተው ይህን ስል ይሄን ከታይ ካለ ሲያደርጉን ስለሆነ የሚውሉት ይሄ ግዴታቸው ስለሆነ ማምጣት አለባቸው። መብታችሁን እራሳችሁ አስከብሩ። ካልሆነ ከናታችን ላይ ነው የሚወጡትኝ ግዴታቸው ነው። ግዴታቸው የእነሱ ግዴታ የሆነ ነገር እነሱ ማሟላት አለባቸው። ካልሆነ እኛ መናገር አለብን። እኛ ካልተናገርን ደግሞ እነሱ ምንም አይመስላቸውም። አዲሶች በተለይ እንዳትፈሩ የኖረነው ችግር የለውም። አዲሶች ግን ስትመጡ እንዳትፈሩ መብታችሁን አውቃችሁ ምን ምን ማሟላት እንዳለባቸው ካወቃችሁ ለእነሱ እንትን አትበሉ ማለት ነው። አትፍሏቸው እኔ እንደኛ እንትን አይደሉም። ያኔ ካልሻቹ ያመጣሉ፣ አስፈላጊ ነገር ከሆነ ያመጣሉ ማለት ነው። ስለሚያመጡ ምንም ሳትፈሩ ተናገሩ። ማሟላት ያለባቸውን እነሱ ያሟላሉ ማለት ነው። እና በተረፈ በእርቱ ጠንክሩ። እግዚአብሔር አምላክ ሀገራችንን ሰላም አድርጎልን በሰላም ለሀገራችን ያብቃል። የልባችንን መሻት እውነት ፈጽሟልን። አሁን በጣም ከባድ ነው፣ ግን ባለንበት ሁላችንም ሽክፍድክፍ አድርጎ ጠብቆን ለሀገራችን ያብቃል። ሁሉም ያልፋል፣ ተስፋ አትቁረጡ። ተስፋ የሚያስቆርጥ ብዙ ነገር ይኖራል፣ ግን ደግሞ በፈጣሪ ተስፋ አድርገን ሁሉንም ነገር ማለፍ ነው ያለብን። ያልፋል፣ የማያልፍ ነገር የለም። ትናንትናም አያልፍም ብለን ነው ዛሬ ላይ ያለ ነው እና ያልፋል ሁሉም ነገር ብቻ። እናንተ ጥንቃቄ አድርጉ፣ ተስፋ አትቁረጡ። ተስፋ መቁረጥ የሰይጣን ነው እና በርቱ ልኝ ውዶቼ፣ እኔን ደግሞ ላይክ ሸር እያደረጋችሁ አበረታቱ። በተረፈ ሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ ባላችሁበት